ሰላም ውድ የዚህ ዩቲዩብ ቻናል ቤተሰቦች፣ በዛሬው የምናየው ለምሳሌ አንድን ጽሑፍ በዚህ መንገድ ጽፈን የምንፈልገው ግን ሙሉ ካፒታል ሌተር እንዲሆን ከሆነ የምንፈልገው ይሄን ነገር እንዴት አድርገን ነው ሳናጥፋ መቀየር የምንችለው የምን እናያለን ማለት ነው። ይህንንም ለማየት ቼንጅ ኬዝ የሚባል ነገር አለ። እዚህ ጋ ይሄ እዚህ ጋ እንደምታዩት ቼንጅ ኬዝ ይላል ማለት ነው። ቼንጅ ኬዝ ኦር ሰሌክትር ቴክስቱ አፐር ኬዝ ሎወር ኬዝ ኦር አዘር ኮመን ካፒታላይዜሽንስ የሚላሉ፣ ከእነኚህ ውስጥ አራቱ እናያለን ማለት ነው። የመጀመሪያው ክሊክ እናደረጋለን። አሁን ካፒታል ሌተር እንዲወልን ከፈለግን ሁሉንም እናደረጋለን አፐር ኬዝ የሚለውን እነከዋለን ማለት ነው። አፐር ኬዝ ስም ስነካ ይኸው እንደምታዩት ሁሉንም ካፒታል ሌተር ያደርግናል። ማጥፋት አይጠበቅብንም። ካፕሱሉ ካብርተን ድገሚ መጻፍ አይጠበቅብንም ማለት ነው። በቀላሉ አንደኛው መንገድ ይሄ ነው። ሁለተኛው ደግሞ ሁሉንም ሎወር ኬዝ ማድረግ ከፈለግን ሎወር ኬዝ ማድረግ እንችላለን ማለት ነው። ግን ብዙ ጊዜ የሀገር ስምና የከተማ ስም ሲጻፍ በካፒታል ሌተር ስለሚጻፍ ያው ኢዛሪ ሆነው ለዛ ነው። በመቀጠል ደግሞ ሴንቴንስ ኬዝም ይባላል። ሴንቴንስ ኬዝ ማለት የመጀመሪያው የፓራግራፉም ወይም የሴንቴንሱ ሲጀምር በምን ይጀምራለሁ? በእንግሊዝኛ የጽሁፍ ህግ መሰረት በካፒታል ሌተር ይጀምራለሁ። ከዛ በመሀል የሚመጡ የሰው ስም፣ የሀገር ስም ምናምን ካለ ምን ይደረጋል? ካፒታል ሌተር ይሆናል። እንዲሁም የፈጣሪ ስም ጋድ ምናምን የሚሉ ቃላቶች ከመጡ ጂሰስ የሚሉ ቃላት ከመጡ በካፒታል ሌተር ይጻፋሉ በተጨማሪም የእንግሊዘኛዋ አይ የምትባለዋ ፊደል በዚህ መሀል ከመጣች ስፔስ ራሷ ወደ ምን ትቀይራለች ወደ ካፒታል ሌተር ይቀይራል ማለት ነው ስለዚህ የከተማ ስም የሰው ስም የሀገር ስም እንዳልኳችሁ ይሄ ከሃይማኖት ጋር የተገናኙ መጠሪያ ስሞች ካሉ በምን ይቀመጣል በዚህ በካፒታል ሌተር ይቀመጣል ማለት ነው ይሄ የመጀመሪያው ነገር ይሆናል ማለት ነው በመጨረሻም እዚሁ ላይ እንዳለ ለምሳሌ ካፒታላይዝ ኢችወርድ የሚል ደግሞ አለ። ይሄ ማለት ምንድ ነው? የቃላቱ የመጀመሪያው ፊደል ካፒታል ሌተር ይሆን እንደማለት ነው። ለምሳሌ ው ኢትዮጵያ ሲል የመጀመሪያው፣ አዲስ ሲል፣ አባ ሲል የመጀመሪያው ፊደላቶች ም ይሆናሉ፣ ካፒታል ሌተር ይሆናሉ ማለት ነው። ቼንጅ ኬዝ ማለት በአጠቃላይ ይህንን ይመስላል ማለት ነው። ስለዚህ አንድ ነገር ለመቀየር ስናስብ፣ ማጥፋት ሳይጠበቅብን በዚህ መንገድ በቀላሉ መቀጠል እንችላለን ማለት ነው። ቀጥሎ ደግሞ የምናየው ለምሳሌ ይሄ ጽሁፍ ለምሳሌ ጎላ እንዲልልን ከፈለግን እናደርጋለን። እዚህ ጋር ቦልድ የሚል ነገር አለ። ቦልድ ላይ ክሊክ ሲደረግ ው እንደምታዩት ጎላ ያደርገዋል ማለት ነው። ማጥፋት ከፈለግን ው እዚህ ጋር ቦልድ ካደረግ ነው ቢ የምትለው ሃይላይትድ ትሆናለች ወይም ደመቅ ብላ ትቀመጣለች በቢጫ ጀርባ ሆኖ ማለት ነው። ማጥፋት ከፈለግን ራሱ እንነካለን ማለት ነው። አለዚያ ደግሞ የራሱ ሾርት ካት አለው። ኮንትሮል ቢ እንጫናለን። ኮንትሮል ቢ ስናደረገው ምን ያደርገዋል? ቦልድ ያደረገዋል። ለማጥፋት ከፈለግን ኮንትሮል ቦልድ ያደረግ ነው ራሱን ኮንትሮል ቢ ስንነካው ያጠፋልናል ማለት ነው። ቀጥሎ ደግሞ ኢታሊክ የሚባል አለ። እዚጋ ኢታሊክ ክሊክ ስናደርገው ጽሁፉ ከነበረበት ትንሽ ሸፈፍ የማድረግ ስታይል ያለው ነው። ስለዚህ ለማጥፋት ከፈለግንም ራሱን እንነካዋለን ማለት ነው። ይህ ሁሉ ግን ስናደርግ ሴሌክት መደረጉ ሳይረሳ ማለት ነው። ይህን ደግሞ በሾርት ከት መጠቀም ከፈለግን ኮንትሮል አይ ስንጠቀም ኢታሊክ ይሆናል። ማጥፋት ከፈለግን ራሱን ኮንትሮል አይ እናከዋለን ማለት ነው። ይሄ ኢታሊክ አደረግ ነው ማለት ነው። ቀጥሎ ደግሞ ለምሳሌ ለዚህ ጽሁፍ መስመር ከስር ማስመር ከፈለግን ምናደርጋለን? እዚ ጋ ዩ ምትላለች። ዩ ላይ ስንነካት አንደር ላይን ያደረግልናል፣ ያሳምርልናል። ማጥፋት ከፈለግን ራሱ ላይ እናጠፋለን ማለት ነው። በሾርት ከት መጠቀም ከፈለግን ደግሞ እናደርጋለን፣ ኮንትሮል ዩ እንነካለን። ኮንትሮል ስናደርገው ምን ያደርጋል? ሰሌክት ያደረግናል። ማጥፋት ከፈለግን ራሱን ኮንትሮል ዩ እንነካለን ማለት ነው። በመቀጠል እዚህ ላይ አንድ የምንጨምረው ነገር ምንድነው? ለምሳሌ ይሄ እቺ ምልክት ካለች ድሮፕ ዳውን ነገር ካለው ምናደርጋለን፣ ክሊክ ሲደረግ ምርጫዎች አሉን ኦፕሽን ነገሮች አሉን ማለት ነው። ለምሳሌ እዚህ ጋር ስንነካ ፎንት ስታይሎች ምርጫ እንዳለን፣ እዚህ ጋር ስንነካ ፎንት ሳይዝ ምርጫ እንዳለን፣ እዚህም ጋር የመስመር አይነቶች ብዙ አይነት ምርጫዎች አሉን ማለት ነው። ከዚህ ውስጥ እኛ የምንፈልገውን አንዱ ላይ ክሊክ በማድረግ ምን ማድረግ እንችላለን? እንመርጣለን ማለት ነው። ለማጥፋት ከፈለግን እራሱ እንነካለታለን ማለት ነው። ይህን ይመስላል። በመቀጠለው ምናየው ለምሳሌ ጽፈን በወረቀታችን ላይ ስርዝ እንደምናደርገው ኮምፒውተርም ላይ ስትራይክ ስሩ የሚባል ነገር አለ። እዚህ ስትራይክ ስሩ ላይ ክሊክ ስታደርጉት ያው ራሱ ይነካዋል። ማጥፋት ስትፈልጉ እላው ላይ ስትነኩት ያጠፋዋል ማለት ነው። ስትራይክ ስሩ ይባላል ይሄ። በመቀጠለው ምናየው ለምሳሌ ሰብስክሪፕት እና ሱፐር ስክሪፕት መጠቀም ከፈለግን ለምሳሌ ኤች ቱ ብለን ለምሳሌ ቱን ከስር ማድረግ ከፈለግን እዚህ ጋ ቱን ስንነካት ያው ወደ ታች ይሆናል ማለት ነው ለምሳሌ ወደ ላይ ማድረግ ከፈለግን ደግሞ ይሄ ምንድን ያደረግነው እዚህ ጋ ሆቨር ስታደረጉት ይነግራችኋል ሰብስክሪፕት ስታደረጉት በዚህ መንገድ ይሆናል ማለት ነው ለምሳሌ በሾርት ካት ደግሞ መጠቀም ከፈለጋችሁ ኮንትሮል ፕላስ አድርጋችሁ እዚህ ኳልቱ ስትነኩ ወደ ታች ያደርግላችኋል ማለት ነው ይሄ ምንድን ነው ሰብስክሪፕት ይባላል ማለት ነው ይሄን ደግሞ ሱፐርስክሪፕት ማረግ ከፈለጋችሁ ከላይ ለምሳሌ እዚች ላይ ራው ላይ ስትነኩት ሱፐርስክሪፕት ያደርግላችኋል አለበለዚያ ደግሞ ኮንትሮል ሺፍት ፕላስ ፕላስ ይነካል ማለት ነው። ኮንትሮል ሺፍት ፕላስ ስትነኩት ወዴት ያደርግላችኋል? ሱፐርስክሪፕት ያደርግላችኋል ማለት ነው። ግን ለምሳሌ እዚህ ጋር እንደ ፈርስት ሰከንድ ምናምን ያሉ ጽሁፎችን ስትጽፉ ግን ራሱ ይሰራላችኋል። ለምሳሌ አንድን ጽፋችሁ ኤስቲ ስትሉት ራሱ ምን ያደርገዋል ፈርስት ይላችኋል ማለት ነው። ሁለትን ጽፋችሁ ኤንዲ ስትሉት፣ ስፔስ ስታደርጉለት ሰከንድ ይላል። ሶስትን ጽፋችሁ አርዲ ብላችሁ ስታስቀምጡለት ምን ያርጋል ሰርድ እያለ ይጽፋ ማለት ነው። በኋላ እናንተ ሱፐርስክሪፕት ለማድረግ ሰሌክት አድርጋችሁ አይጠበቅባችሁ ማለት ነው፣ ኮምፒውተሩ በራሱ ስለሚያቋቋም። ፎርዝ ከሆነ ለምሳሌ ፎርዝ ብላችሁ ስፔስ ስታደረጉት በዚህ መንገድ ራሱ ሲስተሙ ያስቀየረላችሁ ይሄዳል ማለት ነው።